የቀድሞ የኦቢኤን ካሜራ ባለሙያ የነበሩት አቶ ተስፋዬ ስሜ ከዚህ ዓለም በሞት ተለዩ። የቀድሞ የኦቢኤን ካሜራ ባለሙያ የነበሩት አቶ ተስፋዬ ስሜ ከእናታቸው ከወይዘሮ ፈሰሱ መኮንን ከአባታቸው ከአቶ አያኔ በባሌ ዞን ጋሰራ ወረዳ በ1953 ዓመተ ምህረት ተወለዱ። አቶ ተስፋዬ ከሐምሌ 1999 ዓመተ ምህረት ጀምሮ እስከ 2013 ዓ.ም በጡረታ እስከ ወጡበት ድረስ በኦቢኤን የካሜራ ባለሙያ ሆኖ አገልግሏል። አቶ ተስፋዬ ባደረባቸው ህመም በሕክምና ሲረዱ ቆይተው ትናንት ሚያዝያ ሁለት ቀን ሀያ አስራ ሰባት ዓመተ ምህረት ከዚህ ዓለም በሞት ተለይቷል። የቀብር ስነ ስርዓታቸውም በዛሬ ሁለት ወልሶ የሚፈጸም ይሆናል። ኦቢኤንም በአቶ ተስፋዬ ስሜ ህልፈት ህይወት የተሰማውን ሀዘን እየገለጸ ለቤተሰቦቹ ለዘመዶቹና ለጓዶቹ መጽናናትን እመኛለሁ በማለትም ኦቢኤን ከገለጸው መግለጫ ነው የተመለከት ነው እኚህ አንጋፋ ካሜራማን እንደነበሩ ጭምርም የካሜራማን ዋጋ በተለይ ከቪዲዮ ጀርባ እያንዳንዱ ዋጋ የሚከፍሉት ካሜራማኖች እንደሆኑ ጭምርም እኚህ ካሜራማን ብዙ ስለሳቸው እንዳልተነገረ ጭምርም ነው የወጡት መረጃዎች የሚያሳዩ። ይህ ነኝ ከሚክታቡር ኢንፎ ከሚዲያችንም መጽናናትን እንመኛለን። ይህንን ቻናል ሰብስክራይብ በማድረግ ወቅታዊና ጫጭር መረጃ አግኘው።